አልልም ይዘኛል። ይህ እንደዚህ ብዬ ነው እንዲህ ነው ጎንበስ ምለው የነበረው በፊት ስ መቀመጥ አልችልም። እንደዚህ አሁን እንደዚህ ጎንበስ ማለት አልችልም እንትኔ አያስጎነብሰኝ ይዘኛል። ምን ነው የሚያምሽ ብዙ ጊዜ? ምን አለሽ ሐኪሞት ወረቀቱ ሰጥቶሻል፣ ወረቀት ሰጥቷሻል? ግን እንደዚያ ብለው ነገርሽ? ነገርኛል። መርፌም ለአምስት ቀን አዘውልኝ ነበር። ወሰድሽ? ትራፊ ማዘውልኝ ነበር። ብዙ ጊዜ የሚያምሽ ምን ስትሆኝ ነው ስቀም መቀመጥ አልችልም፣ ጭራሽ በቃ እረፍት እረፍት ካልገዛች መቀመጥ አልችልም። ስትቀመጭ ብቻ ነው የሚያምሽ? መቆምም አልችልም፣ ብዙ አያራምደኝም። ያዝ ያድርገኝ፣ ስራምደዋ ይዘኛል። አሁን እስከ እታች እስከ እግሬ ማለት ነው። ስንት ዓመት አሁን አሁን አሞኝ እኔ? አዎ የከጀመረኝ ሁለት ወር ነው። በጣም እንትን ካለኝ ሁለት ወር ግን መነሻ አለው እ መነሻ አለው፣ ከእዚህ በፊት

ከዚህ ጀምሮ እስከዚህ ችግሮች አሉ። እሱን ያርገን ስቲያንድ ይሄ ያጆ እዚህ ነው። ይሄ ነው። ቁጭ ለምን ሲባል ከዚህ ጋር ያለው ህመም፣ የሴቶች ድርቀት፣ የምግብ መፍጨት ችግር የመተንፈስ ችግር ያሰናብታል መላስ እንዳይጎዳ አውጭ በደንብ ትንፋሽ በደንብ ይውጣ በእናትሽ እስቲ አሁን አሳይ የት ድረስ አመመሽ አሳይ ጥቁር ነው ብጫ ሄ ቀለሙ ቀይ ነው አረንጓዴ ስንት ቁጥር ነው ስንት ነው? ሁለት ሶስት ሶስት ሁለት። አይዞን፣ እሺ፣ ተንፍሺ። አይዞሽ ብዙ አልቆይም፣ በቃ ብዙ አልቆይም። ይሻላል። የተከበራችሁ ቤተሰቦች እንደምን አላችሁ? እንደምን አላችሁ? ፈጣን ወጌሻ ነው። ስራ እየሰራን ነው። መቶ ስሳ ሰው አለ። ዝጋ፣ እሳ ሰው ዝጋ። ቀይ ካገኘ መልሰው መቶ ስሳ ሰው ምን እያደረጋችሁ ነው? እስኪ ምንድ ነው ያለው? ምሁር ነው። ምንድን ነው ገብርወት? ምን ሆና ነው የገረሰ? ፈጣኑ ነው። ገሻ ወገሻ ነው የምሰራ። ያለን የት ነው? አዲስ አበባ። የወገ በሽታ ዲስክ መንሸራተት ነው።

ቁጭ ስቴስ ትነሽ ያምሻል ብዙ ጊዜ ጎንበስ ማለት አልችልም እንዴ እንትኔ አይስኮ ነብሰኝ ይዘኛል ጉልበቴ አጥፍ ይላል ታታጥፈች እ ቁጭ በይ ቁጭ በይ። እሺ፣ ተነሽ። ኦኬ፣ ሞክሪ እንደገና። እሺ፣ ቅድም ያልሽኝ ደሞ ተነሽ። ኦኬ፣ እሱ ነው የሚሆነሽ። አይ እንደዚህ ሙሉ ጎንበስ ማለት ይዘኛል። እንደዚህ ተግባብተናል። አትይኝም እንደዚህ አልልም ይዘኛል። ይህ እንደዚህ ብዬሽ ነው ነው ጎንበስ የምለው የነበረው በፊት። እግሬን እንደዚህ እስኪ አሳይኝ። ነበር የምታነሺው ጎንበስ ስል በፊት እንደዚህ እንደዚህ። እራስሽን ጠብቂ አቀማመጥሽን። አመስግናዊ ጨርሰሻልጭ